ሰላም አለይኩም ወረህመቱላህ በረካቱ። ውድ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ? ለረዥም ጊዜ ተጠፋፍተን ነበር። በሰላም ነው የጠፋሁት፣ እንደገና ተመልሻለሁ። እንደ በፊቱ ለእናንተ ይጠቅማሉ ብዬ ያሰብኳችሁን የተለያዩ የጤና መረጃዎችን አሁንም ማቅረቤ እንቀጥላለሁ ማለት ነው። አብራችሁን ሁኑ። መልካም ቆይታ። በዛሬው ቪዲዮ እንግዲህ በተለይ የብዙዎቻችሁ ችግር እና ጥያቄ የሆነው የፊት ቆዳ መሸብሸብ እና ጥቁረት፣ በተለይ የብጉር ጠባሳ ሊሆን ይችላል፣ ማዲያት ማለት ነው በቀላሉ የሚያጠፋልን ክሬም አለ፣ በጣም ውጤታማ የሆነ ቴስትድ የሆነ ሳይንቲፊካሊ። እሱ ምንድነው የሚለውን እናያለን ማለት ነው። በዛሬው ቪዲዮ እንግዲህ በተለይ በዚህ ክሬም የቆዳ ላይ የሚሰጠው ጥቅም ምን ምን አይነት ጥቅሞችን ሊሰጥ ይችላል የሚለውን እናያለን። በተለይ ተአማኒነቱ፣ ዋናው ደግሞ እሱ ነው። ተአማኒነቱ ምን ያክል ነው? ውጤታማነቱ ምን ያክል ነው የሚለውን ነገር እምነግራችኋለሁ እንዲሁም ክሬምን ከመጠቀማችን በፊት ደግሞ አንዳንድ ጥንቃቄ መደረግ ያለባቸው ሁኔታዎች አሉ እንዲሁም ሰዎችም አሉ ማለት ነው መጠቀም የሌለባቸው ማለት ነው ሌላው ደግሞ ምን አይነት ብራንድ ልግዛ የሚለው ዋናው ነገር ማለት ነው ብዙ አይነት ብራንዶች ስላሉ ሊያምታቱን ይችላል። ወይም ስንገዛ ያልሆነ ምርት እንገዛና ከጥቅሙ ጉዳቱ ያመዝናል። እሱንም እናያለን። እንዲሁም ለምን አይነት ቆዳ ነው መጠቀም ያለብን፣ ቅድም እንደነገርኳቸው መጠቀም የሌለባቸው ሰዎች አሉ። ምንለው በቆዳቸው አይነት ምክንያት እንግዲህ ጥንቃቄ ማድረግ ያለባቸው ሰዎች አሉ። እሱን እናያለን። ምን ያህል መጠን ልጠቀም የሚለው ነገር ወሳኝ ነው። በቀን ሊሆን ይችላል፣ በሳምንት በወር ምን ያህል። ውጤታማነቱን ለመጨመር እንዴት መጠቀም አለብኝ ለምን ያህል ጊዜ መጠኑን ሁሉ እናያለን ማለት ነው። እንዲሁም መቼ ነው መጠቀም ያለብን የሚሉትን እናያለን። ስለዚህ ቪዲዮን እስከ መጨረሻው ለማየት ሞክሩ። መረጃው ለብዙ ሰዎች እንዲደርስ ደግሞ ሼር፣ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ ይሄ ቪታሚን ኤ ዴሪቬቲቭ ነው። ሬትኖል ክሬም የምንለው የቪታሚን ኤ ዴሪቬቲቭ ነው። ይሄ ክሬም እንግዲህ በጣም ሳይንቲፊካሊ ቴስትድ የሆነ ኤፍዲኤ አፕሮቭድ ነው ማለት ነው። የዓለም መድኃኒት ቁጥጥር ባለስልጣን አፕሮቭ አድርጎታል ማለት ነው። እንግዲህ በሁለት አይነት መልኩ ነው ያለው ይሄ ክሬም። አንደኛው በሕክምና የሚታዘዝ ነው። በሕክምና ቀጥታ በፕሪስክሪፕሽን የሚታዘዝ ነው። ይሄ ትሪትኖይን ይባላል። ትሪትኖይን ዚሮ ፖይንት ዋን ፐርሰንት። ይሄ በሐኪም ነው የሚታዘዘው። እናንተ በግላችሁ ገዝታችሁ መጠቀም አትችሉም። ሐኪሙ የችግራችሁን መጠን አይቶ ቆዳችሁ ላይ የደረሰውን ጉዳት አይቶ ነው የሚያዘው እንጂ እናንተ ገዝታችሁ መጠቀም አትችሉም ማለት ነው። በግላችሁ ትንሽ የጎንዮሽ አለው ማለት ነው። እኛ ግን ዛሬ የምነግራችሁ ኦቨርዘካውንተር ኦቨር ዘካውንተር ማለት በግላችን ከፋርማሲ ወይም ደግሞ ከሱፐርማርኬት ሊሆን ይችላል ገዝተን መጠቀም የምንችለውን ሬትኖል ክሬም ይሆናል ማለት ነው። ወይም ሬቲን ኤ የምንለው ሬትኖል ክሬም እንግዲህ በተለይ ለቆዳችን ቪታሚን ኤ እንደነገርኳችሁ ተርን ኦቨር ያመጣል ማለት ቆዳችን እንዲታደስ፣ ይሄ ኮላጅን ኮላጅን የምንለው የቆዳችን ፕሮቲን በአዲስ መልክ እንዲታደስ ያደርጋል ማለት ነው። እንዲሁም ደግሞ ያረጁ የሞቱ የቆዳ ሲሎች በአዲስ መልክ እንዲተኩ፣ ይሄ ሬትኖል ክሬም ከፍተኛ ገዛ ያደርጋል ማለት ነው። እንዲሁም ደግሞ የተለያዩ ቆዳ ላይ መሸብሸቦች አሉ። በእድሜ ምክንያት ሊሆን ይችላል፣ በአንዳንድ በአመጋገብ ችግር ሊሆን ይችላል፣ በተለያየ ምክንያት በአይናችን ዙሪያ በጉንጫችን ላይ ሊሆን ይችላል፣ በአፋችን ዙሪያ ለሚፈጠሩ ፋይል ላይን ወይም ሪንክልስ የምንላቸው አሉ። እነሱን ለማጥፋት ቆዳ ላይ ጥቁረት ካለ ቅድም እንደነገርኳችሁ ማዲያት ወይም ብጉር ጠባሳ ካለ እነሱን ያጠፋልና ማለት ነው። ስለዚህ ይሄ ዋና እንትኑ ነው፣ ጥቅሙ ነው። እንግዲህ በተለይ ቢፎር እና አፍተር ዩዙን ስናይ በተለይ ከፊት ምን ማድረግ አለብን ከመጠቀማችን በፊት የሚለውን ስናይ የመጀመሪያው ምንድነው፣ እንደነገርኳችሁ ስንገዛ የተለያዩ ብራንዶች አሉ የሴራቬ ብራንድ አለ ኦሌይ የምንለው ብራንድ አለ ዩሰሪን የምንለው አለ ሎሪያል በርካታ ብራንዶች አሉ ማለት ነው። ዋናው ነገር ምንድነው የብራንዳቸው መለያት ሳይሆን በውስጣቸው ያለው ነገር ነው። እንግዲህ ብዙዎቻችን ይህን ሬትኖል ክሬም ስንገዛ ከ0.05 ፐርሰንት እስከ 0.10 ፐርሰንት ሬትኖል ክሬም መኖር አለበት ማለት ነው። ማንኛውም ብራንድ ላይ የምትገዙት ማለት ነው። ስትጀምሩ በ0.05 ብትጀምሩ አሪፍ ነው ከዚያ በኋላ እየጨመራችሁ ዚሮ ፖይንት አስር ብታደርሱ ታሪፍ ነው። ትንሽ ሬትኖል ክሬም ቆዳችንን የማድረቅ ባህሪ ስላለው ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ መጀመሪያ ብራንዱን መለየት መጠኑ፣ ውስጡ ላይ ያለውን ደግሞ አላስፈላጊ የሆኑ ኬሚካሎች ካሉ የምትገዙት ብራንድ ላይ ማለት ነው። ለምሳሌ አልኮል ካለው አልኮል ነክ ካለው፣ አፍራግራንስ ካለው፣ አሲድ ካለው በውስጡ የተለያዩ አሲዶች ሳሌሲሊክ አሲድ ሊሆን ይችላል። ግላይኮሊክ አሲድ ሊሆን ይችላል። ቪታሚን ሲ ሊሆን ይችላል። መኖር የለባቸው ማለት ነው። ይጋጫል ማለት ነው። ለቆዳችን አደገኛ ይሆናል ማለት ነው። እነዚህ ከነዚህ ፍሪ መሆን አለበት፣ ነፃ መሆን አለበት የምትገዙት ማለት ነው። ሌላኛው ጥንቃቄ ማድረግ ያላቸው የቆዳችሁን አይነት ማወቅ አለባቸው። እንደነገርኳችሁ ሬቲኖል ክሬም ለቆዳን የማድረቅ ባህሪ ያለው እና ደረቅ ቆዳ ያላቸውና በጣም ቁጡ የሆነ ቆዳ፣ ሴንሲቲቭ ቆዳ ያላቸው ሰዎች ጥንቃቄ ማድረግ አለባቸው ማለት ነው። ምክንያቱም ቆዳችሁን አለርጂክ እንዲያመጣ፣ እንዲቀላ ከጥቅሙ ጉዳቱ እንዲያመዝን ሊያደርግ ይችላል። ስለዚህ ምንድነው ወደ ኋላ ላይ በተለይ እንትን ደረቅ ቆዳ ላላቸው ሰዎች ምን ማድረግ አለባቸው የሚለው እናያለን ማለት። ስለዚህ የቆዳችሁን አይነት ወዛማ ቆዳ ነው፣ ደረቅ ቆዳ ነው፣ ቁጡ ቆዳ ነው ወይ ድብልቅ ቆዳ ነው የሚለውን ነገር መለየት ያስፈልጋል። መጀመሪያ ማለት ከመጠቀማችን በፊት ይሄ ወደፊት እንዴት ማድረግ እንዳለባችሁ ነግራችኋለሁ። ይሄ ሌላኛው ቅድመ ጥንቃቄ ነው። ይሄ ሁለት ሌላኛው አራተኛው፣ ማታ ማታ ብቻ ነው መጠቀም ያለብን ሬትኖል ክሬም ማለት ነው። ይሄ ናይት ክሬም ነው፣ የማታ ክሬም። ማታ ማታ ነው መጠቀም ያለብን። በጣም ሴንሲቲቭ ነው ለፀሐይ ብርሃን ሬትኖል ክሬም። ማታ ስንተኛ ነው መጠቀም ያለብን። ሌላኛው ደግሞ ስንጠቀም በተለይ ሬትኖል ክሬሙ ስንጠቅም እርጥብ ቆዳ ላይ መጨመር የለብን ማለት ነው። ቆዳችንን ታጥበን በስነ ሥርዓት ታጥበን ጀንትል በሆነ ሳሙና ከታጠብን በኋላ ለብ ባለ ውሃ ቢሆን ጥሩ ነው። ምክንያቱም የተዘጉ ቆዳዎች እንዲከፈቱ ወይም ቪታሚን ኤ በደንብ ወደ ቆዳችን እንዲገባ ለብ ባለ ውሃ ብንታጠብ ቆንጆ ነው። ከዛ እናደርቃለን ማለት ነው። ፊታችን መድረቅ አለበት። ከደረቀ በኋላ ነው ክሬሙን ማድረግ ያለበት። ምክንያቱም አለርጂ ሊፈጥር ይችላል። እርጥብ ቆዳ ላይ ማድረግ የለብንም ማለት ነው። ስለዚህ እነዚህ ቢፎር ቅድመ ጥንቃቄዎች ናቸው ማለት ነው። ካደረግን በኋላ በተለይ ማታ ማታ ነው ማድረግ ያለብን ብያቸዋለሁ። እንደገና ፊታችን ታጥበን ጠዋት ላይ የሳንስክሪን የፀሐይ መከላከያ ቅባት ወይም ደግሞ የቆዳ ማርጠቢያ ሞስቸራይዘር መጠቀም ግዴታ ነው ማለት ነው። በተለይ በተለይ ደረቅ ቆዳ ካላችሁ፣ ቁጡ ቆዳ ካላችሁ የቆዳ ማርጠቢያ እና የፀሐይ ብርሃን መከላከያ ሰንስክሪን ማድረግ ግዴታ ነው። አለበለዚያ አለርጂ ይፈጥርባችኋል ማለት ነው። ስለዚህ ይሄ ግዴታ ነው ማለት ነው ለሁላችሁም። ሰንስክሪን ጧት ጧት ላይ ማለት ነው ለሊት ማድረግ አይጠበቅባችሁም። ጧት ጧት ላይ ነው ማድረግ ያለባችሁ ማለት ነው። መጠኑ ደግሞ በተለይ መጠኑ ምን ያክል መጠቀም አለብን የሚለውን በትንሹ በጣታችን ጠብታ ከሁለት እስከ ሶስት ጊዜ ነው ከሁለት እስከ ሶስት ጊዜ የምንፈልገው ቦታ ላይ ፊታችን ላይ ግንባራችን ላይ ሊሆን ይችላል። በአይናችን ዙሪያ በትንሿ ነው ማለት ነው። ዶዙ በጣም ለቆዳችን ሊጎዳው ስለሚችል በትንሹ በትንሿ ነው መጠቀም ያለብን ማለት ነው። እና የተወሰነ ማሳጅ አድርገን አዳሩን አብዞር በሆኑ ያድራል ማለት ነው። ስንተኛ ነው ማድረግ ያለብን ማለት ነው? ይህንን ነገር በተለይ ከሁለት ወር እስከ ሶስት ወር ጊዜ እንደ እንደ ውጤቱ ማለት ነው። ውጤቱ እንደመጣላችሁ አንዳንድ ጊዜ ቶሎ ላይመጣ ይችላል። እንደ ቆዳችሁ ችግር መጠን ቶሎ ውጤት ላታዩት ትችላላችሁ። ነገር ግን በጣም ውጤታማ ስለሆነ ይሄ ምርት ጊዜ ብሰጡት ከሁለት ወር እስከ ሶስት ወር ድረስ ጊዜ ቢሰጥ በጣም ከፍተኛ ለውጥ ነው የምታገኙት ማለት ነው። ሌላኛው ለምን አይነት ሰዎች ይሄን ነገር አይፈቀድም የሚለውን ነው የምናየው ደግሞ ለምን አይነት ሰዎች ናቸው? እነዚህን ሰዎች ማስወገድ አለባቸው ምርቱን ማለት ነው። በተለይ በተለይ እርጉዝ ሴቶች ይህን ነገር ባትጠቀሙ ይመከራል። የምታጠቡ ሴቶች ከሆናችሁ በተለይ እነዚህ እነዚህ ሰዎች ትንሽ ሳይድ ኢፌክት ስለሚኖረው ለልጁ ማለት ነው እነዚህን ከመጠቀም ብትቆጠቡ በጣም ቆንጆ ነው ብዬ አስባለሁኝ። ሌላው እንደ ተጨማሪ ማለት ነው እንደ ተጨማሪ ቆዳችሁ ምናልባት ከቀላባችሁ አለርጂ ከፈጠረባችሁ ምንድን ነው የምታደርጉት? የሚለው ስናይ አንደኛ ወይም ማቋረጥ ይጠበቅባችኋል፣ ወይም ደግሞ ሃይድሮኮርቲሶል ክሬም በትንሿ ዚሮ ፖይንት ፋይቭ ፐርሰንት ከፋርማሲ ገዝታችሁ ማድረግ ትችላላችሁ። ነገር ግን ይህን ነገር ማቋረጡ ይሻላል። የተለያዩ መድኃኒቶችን ከመጠቀም ሄድ ኮመንድ ምናልባት ይህን ነገር ሊያጋጥም ስለሚችል፣ ምክንያቱም ለሁሉም አይነት የቆዳ ላይስማማ ይችላል ማለት ነው። ላይስማማ ስለሚችል ጥንቃቄ፣ ቅድመ ጥንቃቄ አድርጋችሁ ወዲያው ነው። በትንሹ ትሞክሩና ካልተስማማችሁ ማቋረጥ ነው መተው ነው ማለት ነው። አቋርጣችሁ ሌሎች ምርቶችን ለቆዳችሁ የሚስማማ እንደ ቆዳችሁ አይነት ሪሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ጥንቃቄ በአይናችሁ ዙሪያ ስታደርጉ፣ ትንሽ አይኑን ዙሪያ ስስ ስለሆነ አይኑ ዙሪያ ቆዳው ማለት ነው ኢሪቴሽን እንዳይፈጥር ብዙ ባትጠቀሙ ወይም ደግሞ በትንሹ አዶዝ ብቻ ብትጠቀሙ ወደ አይናችሁ ማስጠጋት የለባችሁም። ትንሽ ስትሮንግ ስለሆነ ቪታሚን ይሄ ሬትኖል ክሬሙ ማለት ነው። ስለዚህ ይህን ይመስላል ስለ ሬትኖል ክሬም የተመለከተው መረጃ ማለት ነው። ጥያቄዎች ካላችሁ ኮሜንት ላይ ያስቀምጡ። የዛሬው መረጃ ይመስላል። በሌላ ቪዲዮ